ጥናስጥልን የአሻም ተከታታዮች ለዛሬ ዕለት ማክሰኞ ህዳር 9 ቀን 2018 ዓ ም ያጠናቅድናቸው የአሻም ዜናዎች የሚያፉ በሰዓ ላይ ደርስናል። አስቀድመን ርዕሰ ጉዳዮችንጠቁማቸው በኢትዮጵያ የማዕድን ኢንዱስትሪ ውስጥ ሲታዩ የነበሩ ችግሮች መሻሻል ተደርጎባቸዋል ሲል ሚኒስቴሩ አስታወቀ። ኪነ ጥበብ የሀገርን ታሪክ ለማስተዋወቅ ወሳኝና እንደሚጫወት ተገለጸ። ከውጭ ጃፓን በቻይና ያሉ ዜጎቿ በዲፕሎማሲያዊ ቀውሱ ምክንያት የደህንነት ማስጠንቀቂያ አወጣች። አስቀድመን ያስተዋወቅናቸው ርዕሰ ጉዳዮችን ጨምሮ ሌሎች የስፖርት ዘገባዎችን አካትናል። ተረኛ አሳላፊው ብርሃንሸት ነኝ፣ አብራችሁ ቆዩ። ጋባዝኮ ለዜናችዋለን በኢትዮጵያ የማዕድኑ ኢንዱስትሪ ውስጥ ሲታዩ የነበሩ ችግሮች መሻሻል ተደርጎባቸዋል ሲል ሚኒስትሩ አስታወቀ። የማዕድን ሚኒስቴር የሩብ ዓመት የሥራ አፈጻጸሙን ለሕዝብ ተወካዮች ምክር ቤት አቅርበዋል። መስከረም አደሶ አራተኛው ዓለም አቀፍ የማዕድንና ቴክኖሎጂ ኤክስፖ በማዕድን ሚኒስቴር አዘጋጅነት ከህዳር አራት ቀን እስከ ህዳር ሰባት ቀን ሁለት ሺ አስራ ስምንት ዓመተ ምህረት ለተከታታይ ሶስት ቀናት ተካሂዷል። በዚህ መርሃ ግብር የተገኙት የማዕድን ሚኒስቴር ሚኒስትር ሀብሳሙ ተገኝ እንደገለጹት ከሆነ በኢትዮጵያ ማዕድን ኢንዱስትሪ ውስጥ ሲታዩ የነበሩ ችግሮች መሻሻል እንደተደረገባቸውና እድገት እንዳሳዩ ተናግረዋል። ባለፉት ሁለት ዓመታት የነበሩ በርካታ ችግሮች መኖራቸውን አንስተው እነሱን ችግሮችን ለመቅረፍ ስራዎች ተሰርተው መሻሻል እንደታየባቸውም ይናገራሉ ከውጪ የሚ የሚገቡ የተለያዩ እቃዎችና ከማክሮ ኢኮኖሚ ለውጥ በኋላ መሻሻሎች ታይተዋል ይላሉ የኢትዮጵያ ማይኒንግ ኢንዱስትሪ በጣም እያደገ ነው ማደጉ በብዙ ነገር ነው የሚገለጸው ከዚህ አመት በፊት ባለፉት ሁለት አመታት በፊት የነበሩ ችግሮች ዋና ዋና በዚህ ኢንዱስትሪ የሚጠበቁ ችግሮች ብዙ መሻሻል ተደርጎባቸዋል ሲሚንቶ የሲሚንቶ ግብዓቶች የተለያዩ ከውጭ ሀገር የሚገቡ ምርቶች እና እንደዚሁ በኤክስፖርትም ከምናም በነበረው ሁኔታ ጀምሮ በጣም ከፍተኛ ለውጥ እያሳየ ነው። በተለይ ከማክሮ ኢኮኖሚ ለውጥ በኋላ ኢትዮጵያ የማድን ኢንዱስትሪ ከፍተኛ ለውጥ እያመጣ ነው። ሶ ለውጥ ማምጣቱ የብዙ ነገሮች ስኬት ነው። ያው መንግስት ዋና የኢኮኖሚ ማሳያ አድርጎ እየሰራ ከነበረበት እና ማክሮ ኢኮኖሚ ፖሊሲ ከተከፈተ በኋላ ሌሎች የተለያዩ ነገሮች ተደርገዋል። ሀብትን ማስተዋወቅ የተለያዩ ስርዓቶችን የአሰራር ስርዓቶችን ማስተካከል፣ የፕሮጀክት ማኔጅመንት ስርዓቶችን ማስተካከል፣ እነዚህ ሁሉ አድርገን በጥሩ መንገድ አብሮ ሀብቱም ኢንዱስትሪውም እያደገ ነው። በዚህ ኤክስፖ በርካታ ባለድርሻ አካላት እንደተገኙና እድገቱን በተመለከተ በሶስት ቀናት ውስጥ ሊያግዙ የሚችሉ ነገሮች ሲቀርቡ እንደነበር ገልጸው ይህም ትልቅ ግብዓት መሆኑን ተናግረዋል። አያይዘውም ኢንዱስትሪው በብዙ ሁኔታዎች ማደግ እንዳለበትና በኤክስፖ በርካታ ነገሮች እንዳተረፈ ያስረዳሉ ን ይህንን የሚያግዝ ነው አሁን እዚህ የነበሩ ሴሚናሮች ይህ ነው ከተለያዩ ዓለም የመጡ ባለሙያዎች፣ የኢንዱስትሪ መሪዎች ከአካዳሚው ዘርፍ የመጡ ምሁራን እና ብዙ ነገር ነው ሲቀርብ የነበረው በነኚህ ሶስት ቀናት። ይሄ በጣም ትልቅ ግብዓት ነው ለእኛ እና ኢንዱስትሪው ገና ብዙ መማር ያለበት እና ማደግ ያለበት ስለሆነ ይህንን ከዓለም ላይ የሚመጣውን ቴክኖሎጂ ትምህርት የስራር ስርዓት ይማራል። ከነዚህ ኤክስፖ ዝም ብሎ ኤክስፖ አደለም። በተለይ በሶስቱ ቀናት የሚቀርቡ ጥናቶች እና የተለያዩ ጽሁፎች በጣም በጣም ከፍተኛ ትምህርት የሚወሰድባቸው በእነሱ ላይ ተመርኩዘን የተለያየ ስርአት የምናበጅባቸው ናቸው። ከዚህ በተጨማሪም በተለያዩ ጊዜያት የሚደረጉ ኮንፈረንሶች ኤግዚቢሽኖችና ኤክስፖዎች እያደጉ መምጣታቸውና በዚህም ኢንዱስትሪው እያደገ እንደመጣ ተናግረዋል። የኤክስፖ በዓለም አቀፍ ደረጃ ያሉ ኢንቨስተሮችንና ባለሀብቶችን በማምጣት አንድ ቦታ ላይ የማገናኘት ስራዎች የሚሰራበት በመሆኑ ተጠናክሮ መቀጠል አለበትም ይላሉ። በተለያየ ጊዜ ከአመት ከአመት ይሄ የምናደርገውም ኮንፈረንሶቹም ኤግዚቢሽን እያደገ መጥተዋል። ኢንዱስትሪውም እያደገ መጥተዋል። በመላው ዓለም የሚገኙ የተለያዩ ኢንቨስተሮችን፣ ፋይናንስ ባለሙያዎችን እና ቅድም እንዳልኩሽ ምሁራንን አምጥተን አንድ ቦታ ላይ የምናገናኝበት ቦታ ስለሆነ ይሄ ተጠናክሮ ሄድ አለበት። በኢትዮጵያ ብቻ ሳይሆን በውጭም ጭምር በተለያዩ ይሄ በሚካሄድባቸው በሚታወቁ ዓለም አቀፍ ኤግዚቢሽኖችም ጭምር ምርታችንን ሀብታችንን ማስተዋወቅ ይኖርብናል እና አምና ከነበረው በብዙ ለውጥ ዘንድሮ የተሻለ ነው። የሚቀጥለው አመት ላይ ደግሞ ብዙ የሚመጡ ትልልቅ ለውጦች ትልልቅ እድገቶች አሉ። እሱን ጨምረን ደግሞ የሚቀጥለው በአራተኛው ዓለም አቀፍ የማዕድና ቴክኖሎጂ ኤክስፖ የተለያዩ ሀገራት ኢንቨስተሮችና ባለሀብቶች የተገኙበትና እንዲሁም ልምድ የተለዋወጠበት መድረክ እንደነበር ተመላክቷል። ኪነ ጥበብ የሀገርን ታሪክ ለማስተዋወቅ ወሳኝ ሚና እንደሚጫወት ተገለጸ። የተገለጸው ኢትዮ ጃዝ ኢንስትሩመንታል አልበም በተመለከተ በተሰጠው መግለጫ ላይ ነው። ብርሃን የተሰኘው በሙዚቃ አቀናባሪ መሀመድ ራጆ የተሰራው እና ትልልቅ የኪነ ጥበብ ባለሙያዎች የተሳተፉበት የኢትዮ ጃዝ ኢንስትሩመንታል አልበም በቅርቡ እንደሚመረቅ የሙዚቃ አቀናባሪው መሀመድ ራጆ ተናግረዋል። ብርሃን የተሰኘው የኢትዮ ጃዝ ኢንስትሩመንታል አልበም አልበሙ የተጀመረው ኦልሞስት ለአንድ ዓመት አንድ ዓመት ፈጅተዋል። በጣም ብዙ አገራችን ያሉት ሙዚቀኞች የተለያየ የሙዚቃ መሳሪያ የሚጫወቱት የተሳተፉበት አልበም ነው። በጣም የተደከመበት አልበም ነው። ሚክስና ማስተሩ እኔ በዳማት ሪከርድስ በሚለው በራሳችን ዩቱብ ቻናል ም አለ ዳማት ሪከርድስ የሚለው የስቱዲዮ ስምንም ዳማት ሪከርድስ ነው የሚለው ና በእሱ ነው ሪክስ እና ማስተሪንግ የተሰራው። የተለያዩ የሙዚቃ መሳሪያዎች እንደ ማሲንቆ፣ ክራር፣ ጊታር፣ አኩስቲክ ጊታር እንዲሁም የቮካል ኳየሮች የተሰሩበት ስራ ነው። በተጨማሪም ስለ አክሱም ስልጣኔ፣ ስለ ትግራይ የስልጣኔ መሰረት፣ ዘመናዊ ስልጣኔ መሰረት የሆነችውን የአክሱም ከተማን በተመለከተ በተለያዩ ቋንቋዎች ትግራይ ውስጥ በሚገኙት እንደ ኩናማ እንደ ሳሆ ኢሮብ የመሳሰሉትም የተለያዩ የብሔር ብሔረሰብ ትግራይ ውስጥ የሚገኙ ማለት ነው። ኮላብሬት ያደረጉት አንድ ስራ አለ፣ በድምፅ የተሳትፉበት ማለት ነው። ብርሃን የሚለው ስያሜ ተስፋን መነሻ በማድረግ እንደተሰጠ የተናገረው መሐመድ ከአንድ ዓመት በላይ ጊዜ የወሰደው ስራ በቅርቡ እንደሚለቀቅም ገልጸዋል። ብርሃን የተባለበት ምክንያት እኔ ብዙ ጊዜ ስቱዲዮ ቁጭ ብዬ ስሰራ ምናምን ብዙ ቪዥዋላይዝ ማድረጋቸው ነገሮች አሉ። እያንዳንዱን ትራክ ሲሰራ የራሱ የሆነ አለም ውስጥ ይከተኛል። የራሱ የሆነ ስሜት አለው፣ የራሱ የሆነ ፊሊንግ አለው። ያንን ፊሊንግ መሰረት በማድረግ ነው የሚሰሩት እና ሙዚቃውን ሲሰራ ነገ ከዛሬ የተሻለ ይሆናል የሚል እሳቤ ያለኝ በማንኛውም መንገድ ማለት ነው በሙያም አሁን ባለውም በተለያየ በማህበራዊ ነገርም ብዙ ችግሮች ይገጥማሉ። ፐርሰናሊም ብዙ ሀስሎች ምናምን አሉና ነገ የተሻለ እንደሚሆን ተስፋን በማድረግ ብርሃን እንደሚሆን ከማሰብ የተሰራ ስራ ነው። ያው አስራ አንድ ትራኮች አሉ። የሚወጣበት ቀን እኛ የወሰን ነው ኔክስት አርብ ነው ያሁን አርብ ማለት ነው። አዲስ የተከፈተ ዩቱብ አለ ዳአማት ሪከርድስ የሚለው ያው ለአንድ አመት የሚሆን ጊዜ ቅድም ገልጫዋለ አንድ አመት ሙሉ ተደክሞበታል ይሄንን ስራ። እኔ ሙዚቃ ሲጀመር ብዙ የኢትዮጵያ ኢንስትሩመንታል አልበም የሰሩትን ብዙ ሰምቻለው። ለምሳሌ የጃዝ አባት የሚባሉ ዶክተር ሙላት አስታጥቅ ያለ ኢን ሰርች ኦፍ ማይ ሩትስ የአቢ ሰሎም የሮሃ ባንድ በጣም ብዙ መግለጽ ይቻላል። ኤክስፕረስ ባንድ፣ ቴድሮስ ምትኩ በጣም ብዙ አሉ። ሙዚቃ የእነሱን በጣም ብዙ ሙዚቃ ሰምቻለሁ። የውጭዎቹም ፎር ፕላይ፣ ዘ ክሩሴደርስ፣ የሎው ጃኬት ብዙ አሉ አሉ የጃዝ ተጫዋቾች እና እነሱን በብዛት ሰማለሁ። ሞር ግን ለእንደዚህ አይነት ስራ ኢንስፓይሬሽን የፈጠረልኝ የኛ ሀገር የተሰሩት ኢንስትሩመንታል ክላሲካሎች ናቸው። ቹን ስለሆነ ከልብ እናመሰግናለን። ከባህር ማዶ ዲያዝ ናቸው። ዜናዎች እናልፋለን። በቅድሚያም ጃፓን ጃፓን በቻይና ያሉ ዜጎቿ በዲፕሎማሲያዊ ቀውሱ ምክንያት የደህንነትን ማስጠንቀቂያ አወጣች። የጃፓን ጠቅላይ ሚኒስትር ሳናይ ታካይቺ በታይዋን ላይ በሰጡት አስተያየት በሁለቱ የኤዥያ ታላላቅ ኢኮኖሚዎች መካከል ውስጥ እየተባባሰ ባለበት ወቅት በቻይና የሚገኙ ዜጎቿ የደህንነት ጥያቄዎችን ጥንቃቄዎች እንዲያጠናክሩና ከተጨናነቁ ቦታዎች እንዲርቁ ጃፓን አስጠንቃለች። በቻይና የሚገኘው የጃፓን ኤምባሲ የተሰጠው ምክር አንድ የጃፓን የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ወደ ቤጂንግ በመጓዝ ውጥረቱን ለመቅረፍ ከቻይና አቻቸው ጋር ለመነጋገር ሲሞክሩ ነው። ቻይናም ዜጎቿ ወደ ጃፓን እንዳይጓዙ አሳስባለች። ይህም በጃፓን ኢኮኖሚ ላይ ከፍተኛ ጉዳት ሊያደርስ ይችላል ተብሏል። ቻይናውያን በአሁኑ ጊዜ እዛ ከሚገኙ ቱሪስቶች አንድ አራተኛ የሚጠጉ ናቸው ሲልም ይፋዩ መረጃው ያሳያል። በጃፓን ከቱሪዝም ጋር በተያያዘ አክሲዮኖች ሞድቀዋል ተብሏል። ጠቅላይ ሚኒስትር ታካች በዚህ ወር በታይዋን ላይ የጃፓን ሕልውና አደጋ ላይ የሚጥል ጥቃት ወታደራዊ ምላሽ ሊሰጥ እንደሚቻል ለጃፓን ሕግ አውጪዎች ስትናገር ታካች በአመታት ውስጥ እጅግ አሳሳቢ የሆነ ዲፕሎማሲያዊ ግጭት አስነስቷል ተብሏል። በምላሹ በጃፓን የሚገኙ አንድ ቻይና ዲፕሎማት በታካች ላይ ያነጣጠረ አስተያየት በማህበራዊ ሚዲያ ወጥቷል። ያ ከቶኪዮ ጠንከራ ተግሳጽ አስከትሎ በሁለቱ ሀገራት ማለትም በቻይና እና በጃፓን መካከል ውጥረቱን ቢያባስ አድርጓል ሲል የዘገበው ሮይተርስ ነው። ትራምፕ ዩናይትድ ስቴትስ በሚቀጥለው የሜክሲኮ አደንዛዥ እጽ አቅራቢዎች ልትመታ እንደምትችል ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በላቲን አሜሪካ የአደንዛዥ እጽ አዘዋዋሪዎች ላይ የጀመሩትን ታይቶ የማይታወቅ ያሉትን ዘመቻ በሜክሲኮም ሊያስፋፉ እንደሚችሉ ጠቁመዋል። አደንዛሽ እጽን ለማቆም በሜክሲኮ ውስጥ አድማ ጀምራሉ ያሉት ትራምፕ ከሜክሲኮ ጋር እየተነጋገርኩ ነው ብለዋል። እንዴት እንዳቆምኩትም ካሁን በፊት ያውቃሉ ብለዋል ትራምፕ ለጋዜጠኞች በሰጡት መግለጫ። ትራምፕ እንደዚህ አይነት ዘመቻ እንዴት ና መቼ ሊያደርጉ እንደሚችሉ ግን የገለጹት ነገር የለም። የሜክሲኮ ፕሬዚዳንት ክላውዲያ ሽንባም በሀገሯ መሬት ላይ እንደዚ አይነት ጥቃቶች እንደሚቃወሙ ከዚህ ቀደም ተናግረዋል። የትራምፕ ንግግር ኤንቢሲ ኒውስ ሁለት የመንግስት ባለስልጣናትን ጠቅሶ እንደዘገበው ከሆነ ከሁለት ሳምንታት በኋላ ነጩ ቤተ መንግስት በሜክሲኮ ከአሜሪካ ስላ ኤጀንሲዎች ጋር በጋራ ለሚካሄደው ኦፕሬሽን የመጀመሪያ ደረጃ ዝግጅት እያደረገ መሆኑን መረጃዎች ደርሶኛል ብለዋል። ዘገባው ኦፕሬሽኑ የሚያተኩረው በሜክሲኮ በሚገኙ መድኃኒት ላብራቶሪዎች ና በካርቴል አባላት ላይ በሰው አልባ አውሮፕላን ጥቃት ነው ብለዋል። ትራምፕ በነጩ ቤተ መንግስት ባደረጉት ንግግር ዩናይት ስቴትስ ቀደም ሲል ኢላማ የተደረጉ እጩዎች ዝርዝር እንዳላት ጠቁመዋል። ትራምፕ እያንዳንዱን መንገድ እናውቃለን፣ የእያንዳንዱ የመድኃኒት አለቃ አድራሻ አሻም፣ እናውቃለን ስለ እያንዳንዳቸው ሁሉ ነገር እናውቃለን ሲሉ ተናግረዋል። ሁኔታውን ጦርነት የገለጹ ትራምፕ ምክንያቱም ካርቴሎች ኮኬን፣ ሄሮይን እንዲሁም ደግሞ ሌሎች አደንዛዥ እጾችን በመቶች የሚቆጠሩ ህገ ወጦች ወደ አሜሪካ እያጓጓዝ ነው ሲሉ ወቅሰዋል። ዘገባው የአልጀዚራ ነው። ዜናዎቻችን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። በኢትዮጵያ የማዕድን ኢንዱስትሪ ውስጥ ሲታዩ የነበሩ ችግሮች መሻሻል ተደርጎባቸዋል ሲል ሚኒስቴሩ አስታወቀ። ኪነ ጥበብ የሀገርን ታሪክ ለማስተዋወቅ ወሳኝ ሚና እንደሚጫወት ተገለጸ። ም ከውጭ ጃፓን በቻይና ያሉ ዜጎቿ በዲፕሎማሲያዊ ቀውሱ ምክንያት የደህንነት ማስጠንቀቂያ አወጣች። ለዛሬ እለት ማክሰኞ ህዳር ዘጠኝ ቀን 2018 ዓ.ም ወደ እናንተ የደረሰው የአሻም ዜናችን በዚህ መልኩ ተጠናቋል። አብራችሁን ስለሆናችሁ እናመሰግናለን። ተረኛ ሳላፊው ብራንሸት የነበርኩ አሻም ለሁላችን።